ይፍቱ ይፍቱ፣ አልሰለቻችሁም? ቲክቶክ ላይ እኮ ተው የሚል እኮ የለም፣ ተው ታረቁ የሚል የለም። በፍጹም እናቴ ትሙት፣ ህዝቡ መደበር ይፈልጋል፣ በቃ አጀንዳ ይፈልጋል። ህዝቡ አይሰለቸውም። ይሄ ሪከርድ የተደረገ ቢፖሰቱም፣ በቃ እኔ እኔ ደብሮኛል፣ እኔ እግዚአብሔርን ደብሮኛል። ለምን ትዘያለሽ? ነብሰ

በሰዓቱ ስለምናደድ ይህን ሁሉ ጊዜ ግን አልችልም። እየተከታተልኩ ምን አገባኝ ሲረቅጠኝ ሆኖ ይደር አሁን ግን በቃ መፍታት አለባችሁ አስታርቂያቸው እምትሉ እኔ እኮ ማናት ሊያ ጓደኛዬ እኮ አይደለችም። እንዲ ከሊያ ጋር እኔ እኮ በውስጥ አንደዋወላትም እኮ እኔና ሊያ የተዋወቅ ነው። ከቤቷ ጋር ተጣላን የተናገረችን ቀን እኔ ም ወጥቼ የተናገርኳት የዛን ጊዜ ነው። ፎን የተደራረግ ነው እንዴ እኔ ቲክቶክ ላይ እንደናተ ስልጣ ምንድን ነው ስሙ፣ ስልጣን የቲክቶክ ስልጣን ሲሰርባት ሚውት ልታደርግ እኔ ስልጣንም አልፈልግም። ምን ያደርግልኛል? ሲሰርባት አንደኛ ጊዜ ቤቷ ሲሄድ ሚውት አደርግላታለሁ። ከዛ ውጭ ምንም አይነት እንትን የለንም። ኦኬ፣ የምትቀርቡ ሰዎች ግን አስታርቋቸው፣ የምትደዋወላቸው ሰዎች አብ፣ እንደው ማስታረቅ ማትችሉ ማለት ነው። ዝም መባባል መባባል እኔ አሁን ቤታ አንድ ቀን ስላሰችኝ አንድ ቀን ላስቋት ከዛ ወዲህ ስሟን አንስቼው አላውቅም። በቃ አላነሳም። በቃ መጣላት ራሱ ጨዋነት ነው፣ ጨዋነት ነው። ከአንድ ሰው ጋር ከተጣላችሁ ዝም ዝም ካላቸው በቃ ጨዋነት ነው ያራሱ። ግን ኤቭሪዴይ ያንን ነገር እያነሳችሁ ኤቭሪዴይ ስድቡም ያልቃሉ ያልቃሉኩ እኔ ሰልችቶኛል። እኔ ሰለቸኛል። የነካኝን ሰው በሰዓቱ ገብቻ ጥቢ አሰጠዋለሁ። ሊያ ዝም ብትል ቤታም ዝም ብትል ነበረ እና በቃ አንዳቸው ዝም አሁን ሊያ የምትሰሚ ከሆነ መቼስ ሪከርድ ማለት ሊያ የምትሰሚ ከሆነ በቃ ፊቺ፣ ከሰው ጋር መጣላት ጨዋነት ነው። በቃ ፊቺ፣ እስኪ አንቺ ዝም በይና፣ ቤታ እስኪ አንቺን ትናገርሽ ይህን ያህል አባት አልተገዳደላችሁም። በቃ ሰው ይጋጫል። ፍቺ ጸጥ በይ። በቃ አሽሙሩ ይቅር ምንም ይቅር ፍቱ ነው ምለው። ግን ይሰለቻል፣ ይሰለቻል። ስራዬ ብላችሁ ከአንድ ሰው ጋር እንደዚህ እኔ እኔ ይሰለቸኛል እኔ እንዴት ኢነርጂ ኬት እንዳገኛችሁ ባይገባኝም ይሰነች አንድ ሰው ሁለት ቀን ሶስት ቀን ከላስኩት ያክላሽ ስሙን አልጠራ ስሙን ግብጋሉ ስሙን አልጠራው። በቃ ያን ሰው ወይ ብሎክ አደርገዋለሁ ከዛው ዞር ብዬም አላየው። የኮ ሶሻል ሚዲያ እኮ ነው። በቃ ያልተመቻችሁ እንጂ የተጋጫችሁን ሰው ብሎክ ታደረጋለች። ካላስ ህዝብ በዛ የዛን ሰው ስም አለመጠራት የቲክቶክ ህዝብ ታረቁ የሚል የለም። እናቴ ታረቁ የሚል የለም። ፑሽፑሽ ነው ፑሽፑሽ ነው የምትሉት። መጡ የቤት ታበቅ ትላልች። አንቺ ደግሞ ሊ አይት እንደዋለሽ። ሊያ እኮ ችግሩ ሰው ጋር ትደርሳለች። እናንተ ግን ሁሉም ሊያን ነው እንትን የሚለው። በቃ ተወሷም ኢትዮጵያዊ ናት፣ እህቷም ኢትዮጵያዊ ናት። እህታችሁ ናት። ፍቱ ፍቱ። በቃ እኔ ፍቱ ነው የምለው የህዝብ ልጅ አንቺ ከቤታ ጋር ታረቂ። ሰጠችኝን አንበሳ ኮ ስጅ ሰጥች ሰጥቻት አለው። የልደቷ ቀንም ከሀቢባ ጌም ስትጫወት ምን አባታችሁ አንበሳ አስር ጊዜ ትናገራላችሁ። ሰተዋት እንደውም ትልፋ አለ። እሷ ጋር የምን አባክ አንበሳ ነው የምታወራው? ምንድነ አንበሳ ኮ ከፈለግኩ ቁጭ ብሎ መለመን እኮ ልመና ኮ ነው ልመና ኮ ነው፣ ቁጭ ብዬ መለመን ነው። ምን አባክ ታካብዳለክ? ተኳኩዬ ገብቼ የፈረሱን ጭራ የፈረሱን ጭራ ደፍቼ ገብቼ ሊፕስቲክ ማስካራ እዚህ ጭገሩን አደርጋለሁ። ምንድን ነው ልመና እኮ ነው። ምን አባክህ አንበሳ አንበሳ አንበሳ አባክህ ይጥፋ። እኔና ቤታ ረ ተጣልተናል ተጣልተናል፣ በቃ ግን በቃ ስሟን አላነሳም። በቃ ስሜን እስካላነሳች ድረስ ስሟን አላነሳም። እስካልሰደበች እኔ አሁን እየሰደችኝን። በቃ ቤታና ሊያፍቱ እያልኩን ያለሁት። ምን አባ አንበሳ ታወራል በአንበሳ ልተዳደረ

በቃ ፍቺ ሊያ ፍቺ ሊያ ኦኬ የእኔ ጓደኛ ነሽ አይደለ? መቼስ ሁለት ወር ጓደኛ ነን፣ ሁለት ወር ሞልቶናል። ፍቺ በቃ ሊያ ፍቺ በቃ በቃ አንድ ነገር ጫት በሉ እያልኩ ነው። ፍቺ አንዳችሁ ፍቱ። ከዛ በኋላ የሚደርሰው አ እከሌ ነገር ፈልጋ ነው ይባላል። ሊያ ኮ ባሏን ፈታለች። ሊያ ባሏን ፈታች። ለመናገር ወዳጅ አይደለች አሁን ነው ወዳጅ አደለች፣ አልፈታችም። በዚህ በዚህ እንኳን ባሏን አልፈታችም። እንዲህ የሶሻል ሚዲያ ሰው እኮ ናት፣ አልፈታችም። ሊያ የግድ ባሏን ካላያችሁ እኮ አላችሁ፣ ድምፁን ካልሰማን አናምንም አላችሁ። ይሄ የራሷ ላይፍ ነው፣ ባሏ አይደለም። ቲክቶክ ላይ መጣው እሷ ናት የመጣችው። ሊያ እኮ ችግሯ ሰላም፣ ችግሯ ኦኬ፣ ሊያ ለሰው ትደረባለች። እኔ አይቼ አላውቅም። እኔ እግዚአብሔር ምስክሬ ነው። ሊያ ፌስቡክ ላይ ነው ማውቃት። ፌስቡክ ላይ ስራችሁ በኮመንት ነው። እኔ ኮመንት ላይ ምናምን ነው ማውቃት ማለት ነው። በፊት ዱባይ ያለው ግን ምንድን ነው ከሊያ ጋር ጓደኛ ራሱ ሆኖ ፎን ተደራረግ ነው ማምላክን፣ ቅርብ ጊዜ ሁለት ወር ሁለት ወር አይቦላል። ከቤታ ጋር ስንጣላ ቤታ፣ ሊያ ጀግናንሽ ማንም አትስሚ ምናምን ብዬ ኮመንት ላይ ነው ኮመንት ለትል ከሰከሰ ኮመንት ላይ እንትል ሽልክስክስ አልኩኝ። መብቴ ነው መብቴ ነው መብቴ የሚጋፋኝ ሰው ግንባሩን ነው የምለው ነው። ሰላም በመብቴ በመብቴ እንዳትመጡብኝ። የፈለኩት ኮመንት ዋይፋውን የምከፍተው የምከፍለው ራሴ ነኝ ራሴ ነኝ። ስልኩን የገዛሁት ራሴ ነኝ። ማንም አባሽ እኔን ማዘዝ ይችላል። ከዛ ይሄን አየች ቤታ ተናደደች። ከዛ በኋላ ዲያ ደሞ ጂጂ ኪያ ደሞ የማለት የሊያ ልጅ በሽተኛ ስትል አላስቸለኝም እንደ አንድ እናት አላስቸለኝም ጂጂ አንቺ እናት ነሽ እንደ አረውልርሽም እኮ አንቺ አልኳት ኦፍኮርስ ልክ እኮ ነኝ ተሳሳትኩ ጂጂ እናት ናት እንዴ ጂጂ እናት ናት አሁንም ምን ለእሷ ተደርቤ ምናምን እኔ እንደውም ከቤታ ጋር ነው ጓደኝነቴ ጓደኝነቴ ስላችሁ ቲክቶክ ላይ ማውቃት አምስት አመት ቤታ ነው ኦኬ ሊያን ያወቅኳት አሁን ሁለት ወራችን ነው ፎሎ ከተደራረገ። ግን በቃ ሰው ሲያዘኝ አልወድም። እኔ በራሴ እንጂ ማለት ነው በራሴ ማይንድ እንጂ ማንም ሰው እንዲያርጊ ብሎ በፍጹም አላደርግም። በቃ አንድ ቀን ላሰችኝ ቤታ፣ እኔም ላስኳት። ከዛ በኋላ በቃ ብሎክ ብሎክ፣ ቹስ ማሰላም። ከዛ በኋላ ስሟን አልጠራም፣ ስሜን አልትጠራም መጣላት አሁን እንደምን ያቃችሁ መጣላት ራሱ ጨዋነት ነው። በአትታረቁ እራሱ ጨዋነት ነው። እኔ አሁን ምንድን ነው የምለው፣ ፍት ፍቱ ነው የምለው። በቃ ፍቱ፣ ይሰለቻል ወይ ለያ መፍት ፍቺ። አሁን ምንድን ነው መልስ ነው አንዷ የጠበቀች አንዷ፣ መልስ ነው አንዷ የጠበቀች አንዷ፣ አይስ እኔ ለናንተ፣ እኔ ደከመኝ። እኔ እግዚአብሔርም ምን አይነት ትግስት እንዳላችሁ እና እኔ ሰው ሊቆጣጠር እንደ አልሞትም አልሞትም ባህል የራሱ እንዲቆን ምሳሌ አህረ በስመ አብ ወልድ መንፈስ ቅዱስ። ሰው እንዲቆጣጠረኝ አልፈልግም። እኔ ሰላምን እንደ ደፋር እና የምትቀራረቡ ሰዎች ካላችሁ ታይ ታይ ብላችሁ ሁለቱም ይተው፣ በቃ ይተው ነው የምለው። ልክ ነኝ። እስቲ ልክ ነኝ። ሰላም በው ይቀጥል፣ ጥሉ ይቀጥል የምትሉ ይቀጥል። አይ በቃ ሰለቸን የምትሉ እንደኔ የታዘባችሁ ሰዎች ካላችሁ

ከኔሌዎስ ሁሉም ከኔሌ ወሰዱ። ትሽ ይምልልሽ ፍትሀዊ ሁኑ። ስታውሩ ፍትሀዊ ሁኑ። ቤታ ብቻ ልችም ብጫ አደለችም። አልፈታ የምትለው ሊያም ችግር አለባት። ሊያም ችግር አለባት። ሀቅ ሀቅ ስንነጋገር ማለት ነው። ሁለቱም ችግር አለባቸው። ኦኬ አሁን የቤታ ደጋፊዎች ቤታ አደለችም፣ የሊያ ደጋፊዎች ሊያ አደለችም። ሁለቱም ችግር አለባቸው። ጋይስ ሁለቱም ቤታ ማናት ሊያም ጠቅ ታረጋለች በቅ ታረጋለች። እያየን አለ፣ እያየን እኮ ነው። ምንድነው የምታወሩት? ሁለቱም ክፍታ፣ ሁለቱም ችግር አለባቸው። ግን አንዳቸው ይፍቱ ነው ብለው በቃ። ወረቀቴን ከፍላ ልታበላሽብኝ ነበር ወይ? በስመ አብ ወልደንፈስ ቅዱስ አሐዱ አምላክ። ኤልያ በዛ ወይ? አጀንዳውም ለእኔ በዛ ወይ ወይ? እያዘናችሁ ነብሰ ጡርም አይደለም ወይ አንቺ በዚህ ደረጃ እስቲ አምላክን በይ። ኧረ አንዱ አንዷን ጉድ እኮ አይ ወሬኛ አይደለው አይኔ አይኔ ቡና እኮ ስንጠጣ የለመድኩት ነው። እኛ ቤት ከስከ ሶስተኛ ነው ቡና የሚፈለው አንድ እዚህ ከመጽፍልኛ ልጅ የሱን ኮመንት እያነበብኩ ነው። ቁጫም የምትለው የሱን የማንዶ ሹክ ሹክ ልበላችሁ ኔቨር ጊቭ አፕ ናት። ፀጥ አልተዋል። በጣም ወዳጆች በአንድ ቦፖኒሽ ነው ያሉ ነበሩ ነበሩ ወዳት ሰማያችን ደግሞ ጓደኛ ያናገባችሁ በኋላ ይሄው፣ ይሄው ማስረጃ ይሄው፣ እየጻፈ ሰው ስም እንዳጽፉሽ ጥሩ አይደለም፣ ጥሩ አይደለም። አዎ ፍቱ፣ ፍቱ። ሊያና፣ ማነሽ እንትና ፍቱ፣ ፍቱ፣ ፍቱ። ወይ ለግን አይ፣ አንቺ ግን እውነት ከሆነ የጻፍሽው በጣም ከባድ ሰው ናት ማለት ነው። ኦ ማይ ጉድነስ። ሰው ግን የለም፣ እናንተ ሰው የለም። ማምላክን ሰው የለም። ጓደኛ እንዳታምኑ የሀገሬ ሰዎች፣ ወላ ሀገራችሁን ሰዎች፣ እኔ ያላችሁ የማያቁን ሰዎች ሲመጡ ማለት ነው። ሰላም ብለው የሆነ ነገር ሲጽፉ፣ የሆነ ቤተሰብ ስም ሲጽፉ ቡልክ ነው የማደርጋቸው። ወደው ከአብሮ አደግ አትሰደር ትላለች እናቴ። ሰው እንዳታምኑ ከባድ ነው በእውነት። አብሱ የቲክቶክ መንፈስ የሆነ ሴጣን አለው የሆነ ሰይጣን አለው። እግዚአብሔርን የሰፈሬ ልጆች ከዛ በኋላ የሰፈሬ ልጆች ይጠይቃሉ፣ ምን አርገናት ነው ከቲክቶክ ላይ የአክስቴን የልጅ ልጆች እንደቦላኩ ታውቃላችሁ። ሲመጡ ቲክቶክ ላይ የአክስቴን የልጅ ልጆች ሁሉን ብሎክ ያረኳቸው እንተዋወቃለን እንዴ ብዬ የታጋችኋለሁ አንዳንዶቹ፣ አሁን ስምም አልጽፍም ዝም ብለን እናይሻለን ብለው ቁጭ ብለው የሚያይዋሉ ያልተቦለኩ ቤተሰቦች አንዱ ማርያምን ታረቁ ነው ያልኩት። ሰለቸኝ። እኔ የታዘብኩትን እየተናገርኩ ያለሁት ታረቁ ነው እያልኩ ያለሁት እና ፍቱ ፍቱ ፍቱ ፍቱ ፍቱ ፍቱ። በቃ ማርም ደጋግማችሁ ስትበሉት ይመራል። እውነት ለመናገር ይመራል። ስለዚህ እኔ ፍቱ ነው የምላቸው። ጋይስ በስ እንዳለ ሊያ ሰው ታናክሳለች። ህይወት ሊያ ብሔሯ ነው ምንድን ነው የምትይኝ? ምን አገባኝ ነው ከብሄሯ። ኢትዮጵያዊ ናት። ምን አገባኝ ነው ስለ ብሄሯ። ሰው አንድ ሰው ሲነግራችሁ ነው ብሄሩ የምታምለ። በቃ በእናቴ ምንድን ነው ምንድን ነኝ አለች ጎንደሬ ነኝ አለች። በአባቷ ደግሞ ትግሬ ልትሆን ትችላለች። ሶ ዋት ቶሆነ፣ ትግሬ በቃ ኢትዮጵያዊ ናት። ኦኬ ከዘሯላይ ምን አለኝ እኔ እየደ እየደበረኝም በቃ ፍቱ። ይበቃችኋል። ጥሩ አይደለም ከላስ እያልኩ ነው። ኤርትራዊ ናት በአባቷ ኦኬ። ምርጥ ብሔር። ኤርትራዎችም ደስ ይላሉ። ጎረቤት ሀገር ናቸው የምወዳቸው። በእናቷ ደግሞ እንትን ናቱ ጎንደሬ ናት። አማራ ነኝ ብላለች። ሲነገራቸው አለ የምታምኑት አንድ ሰው ሲነገራቸው ነው የምታምኑት። ስለ እኔ አሁን ስለ ብሔሯ አይደለም። ስለ ብሔሯ ምንም አገባኝ ምን አገባኝ ብሄር ይብየር ኦኬ። ኦፍ ኮርስ ሁሉም ብሄር ብሄር አለው። ኢትዮጵያ ውስጥ ሰማንያ ስድስት ብሄር ብሄረሰቦች ብሔር አላቸው። እገ ደግ ጎንደሬ እኮ ጎንደሬ ናት ካላስ እኔ እኮ አባባቴ ተሾመ ስላቸው አይነሱ ናቸው፣ ጎንደሬ አይነሱ ናቸው። እና የኔ የኔ ኦሮሞ ከሆነ ኦሮሞ ነው ላችኋል። አብዬ ነው ኦሮሞ ከሆነ ኦሮሞ ነው ፕራውድ አደርግበታለሁ። እናቴ ደግሞ ሲዳማ ናት ብያለሁ። በዘር አላምንም እኔ በዘር አላምንም። ኦኬ ጎንደሬን ተወት ናት እቺ ደግሞ እናትየዋ ጎንደር የእናንተ ጎንደርነት ጎንደርነት አይደለም። ኢትዮጵያ ውስጥ ሰውን እያኖረ ያለው አማራነት አይደለም። ሰውን እያኖረ ያለው ሰው በመሆንሽ ነው የምትዩ እንዴ? ነገር አይገባኝም እኔ። ሰው ነኝ፣ በቃ አለቀ ደቀቀ። ሰው ነኝ። ኦፍኮርስ ኢትዮጵያ ውስጥ ለሁሉም ብሄር ተሰጥቶታል። ግን በቃ ሰው ኦፍኮርስ። ሲዳመር ምርጥ ዘር ነው፣ የእናቴ ብሄር ነው፣ ወዳቸዋል ወቸ ነው ምወዳቸው። እኔ አባቴ ጎንደሬ ነው ስላችሁ አላውቀውም። ጎንደርም ቀይሁን ጥቁሩን አላውቀውም። አባቴን ነው ማውቀው። አባት እኮ እምነት ነው። ነገረን እዛ ደንቡኛ አካባቢ ተሾመ ነፍጠኛው እየተባለ ነው የሚጠራው። በቃ ነገረን አባታችን ጎንደሬ ነው። ሰውም ዘም ጎረቤት አብሮ ተዋልዶ መቼ ሲዳሞ መሆን አይችልም። የእናቴ ዘርቦም ይሆን አይችልም። አባቴ ከእናቴ ብሄር ጋር እንኳን ሲጣላ ማለት ነው ሲጣሉ ይሄ ነፍጠኛ ነው የሚሉት፣ ይሄ ሰፋሪ ነፍጠኛ እያሉ ይሰርቡታል። እናቴ ትሉት ሰፋሪ እያሉ እነዛ ሁን የሚሰርቡትን እናቴ ቤተሰብ አልወዳቸውም አልወዳቸውም። ሰው አንድ ሰው ብሄረ ነው ካለ አለ ጉራጌ በሆነ ገስ እያለኝ ጉራጌ ነኝ ይላል። ምንድን ነው ከምባታ በሆን ከምባታ ነኝ ይላል። ወላይታ በሆን ወላይታ ነኝ ይላል። በቃ ሰው እየተናገረውን ነው። እንትን ምትሉት እሷ እንደዚህ ልጅ እናንተ በእር ልሰጡት ትፈልጋላችሁ። እኔ ለያ ምንም ትሁን ምንም ትሁን ግን በቃ ፍቱ ነው ነው ያሁን ፍቱ። ሁለት ሴቶች መፍታት አለባችሁ። ይሰለቻል ስንት ወር ሙሉ በአንድ ሰ እና እና ቅድም የጻፈች ልጅ ማለት ነው ሄደች ሄደች ማለት ስሟን አንጣራት አለው በእንድናወራ እንድናወራ እንግዲህ እንዴት እንዳትቀየሙኝ ቤተሰቦቼ ያ እኔ ማርያም አትቀየመኝም፣ የስራው ባህሪ ነው። ምክንያቱም ኮመንት ላይ ያየው ኔ እንብታዩ ኮመንት ላይ ያየው የሆነ ነገር ተፖስቶ እዛ ላይ እቺ ልጅ የጻፈችውን ነገር አይቼ ወዳጅ ነበሩ ሳይ ጠላታቸው ከሙ ከው ከሙ አልኩኝ። እንብታዩ ለነከኩ እነዚህ ሰዎች ወላጣላቸው ብዬ ማለት ነው። ቆይ የቲክቶክ ፍቅር አልኩኝ፣ አይወጣለች በቃ ተኸታታሽ ግን ይገርማል። የጻፈችው ነገር ያነበብኩት ይገርማል። እናንተ እናንተ ወረቀቴን ልታበላሽብኛል አላልሽኝ ወረ፣ በስመ አብ። እንዴ ያለ ጥላቻ አይቅርባችሁ! እንዴ ያለ ጥላቻ አይቅርባችሁ! እንዴ በቃ ሰው እኮ ይጣላል። ጋይስ ስትጣሉ ላሽ በሉ